ሰላም ጤና ይስጥልኝ፣ ውድ ተመልካቾች እንዴት ናችሁ? ይህ የገጣሚት ህሊና ደሳለኝ ኦፊሻል ዩቲዩብ ቻናል ነው። ዛሬም እንደተለመደው አዲስ ግጥም ይዤላችሁ መጥቻለሁ። ዛሬ ደግሞ ይዤላችሁ የመጣሁት መንፈሳዊ ግጥም ነው። ደቀ መዝሙርህ ነኝ ይሰኛል። አብራችሁን እንድትቆዩ ጋብዛለሁ። ደቀ መዝሙርህ ነኝ። መብል አልባ መረብ ማጥመድ የለገመ የሽማግሌ አቅሜን እያደካከመ እያደካከመ ሌት ሙሉ ሲያረደኝ በደቀቀሽ ተስፋ ስጥል ሳነሳሳ ሰዎች ታጠምዳለህ እንኳን ጥቂት አሳ የምትል ውብ ደውል ተስፋ ትዝታይን አስትቶ ያስመነነኝ የዓይኖች እስር ችኩል የእግሮች እስር ብኩን ደቀ መዝሙርህ ነኝ። ባጠራርህ ፍቅር ለውላ ላሳሱኝ ሚስትና ልጆቼ ና ስትለኝ መጣው ያዛውን ጥሪቴን ከታንኳው ላይ ትቼ ደቀ መዝሙርህ ነኝ። ችኩሉ ተማሪ ከልዬ መዳኝህ በስሜቶቼ አጥር ልመክርህ ልመራህ ላስቆምህ የምጥር ደቀ መዝሙርህ ነኝ። ከወንድሞቼ ፊት እግሮቼን እንዳታጥብ ክፉኛ የታገልኩህ ጠላትህ መካከል ከነምንነቱ ማላውቅህ የሚያልኩ ደቀ መዝሙርህ ነኝ። ፍቅር ስሰፍርልህ ከቃሌ አደባባይ ማን ይችለኝ ነበር ያንደበቴ ልኳ ከጠላትህ ችሎት እስክትበረበር እስኪመልስልኝ የበረታን ህማም ከወዳጅ ክዳት ጋር በትሁት ዝምታ እያስተናገድከው እንዴት በአንድ ግቢ የሁለት ሸንጎን ሙግት ችለ ተቋቋምከው ባንዱ። ፍትህ አልባ ሸንጎ በከሳሾች ደባ የጨለመ ችሎት በደል ለማሸከም የተሳለ ሰበብ አቅህን ጠቅልሎት በአንዱ የአንተ ጴጥሮስ እኔ አንዴ ላይሁድ ገረድ አንዴ ለጠየቁን እያፈራረኩኝ አላውቅህም ብዬ ስመሰክርብህ እሳት እየሞኩኝ ለግዞት ሲያዳፉ ታስረ ስትጎተት ሳለህ በመንገድ ላይ የተረሱ ዓይኖችህ ፈልገው ፈልገው ፈልገው ሲያርፉበት ሀጥ አይኖቼ ላይ እጠፋበት ጨንቆኝ አካሌ ተሳስሮ ነፍሴ ቢስለመለም! ለመለም ከቆሰልኩት አይንህ ፍቅርና ረኅራዬ እንዴት አልጎደለም? ምን ማሰብ ሊዳኘው ለመስጠትህ ጥልቀት ቸርነትህ ስሙ መተው ማያጎለው ከመናፈቅ ባህር የፈለጋ ጥሙ በክደቴ ጥላ ከአይን ስር ለመሸሽ ሞቴን ከምመኘው እንደ ራቁህ በጎጅ! ፍርሃታት ተራምሶኝ ስሸሽ በተገኘው ባልባረከው ድፍረት ያልገራኋት ቃሌን መታበይ ሲያፈሳት የድካሜን ክምር አንድ ዳሳየችኝ የቀረብኳት ሰዓት ለካ አልተከተልኩህም ከመከራህ ምሽግ እረዴ ተሸሽቶኝ ስምሎ ድቅ ያለው ከገበታህ መሃል ትቢት አስረትቶኝ አንተ ግን መችረፍ ትሻና እስክትቀላቅለኝ ተበጎችህ በረት ጸጸት ሰፈርኩ እንጂ ባፈሰስኩት እንባ መች ለመንኩ ምረት የሶስት አመት ፍሬ በሦስት ተራ ሙግት ገለባ ሲወርሰው ብቸኝነት ስትሰፍ አልሸሸህም ብዬ ከተከተልኩ ሰው እንዴትም ልልነካ መላ አካሌም ይፍሰስ እዥ ከደምም ላምባ ለምን ህይወት ቸርከኝ በሰዓታት እንባ ያስታውቅበታል መራራት ያቀፈው አይን ሲበረበር ሰማይ ሙሉ ምረት ድንገት ያሸከመኝ ፍቅርህ እንደነበር ምክንያት ሽተህ እንጂ እስክትቀላቅለኝ ከበጎችህ ድርድር አውቃለሁም ባዬ እንደማይመጥነው የክደቴን ብድር የአንተ ጴጥሮስ እኔ ክፉ ተኩላ ሽሽት ታማኝ እረኛይን የረሳውህ ግልገል በድክምክም አቅሜ የቁስልህን ቅንጣት ልክሰው ስታገል ብወረወር ግዞት ብረገጥ ብገፋ ለስምህ ብሳደድ አትደነቅበት ሩብ አይመጥንም ላሳቀፍከኝ መውደድ እንዲህ ነህ ስትምር ትዕቢትና በደል ካፌ ተነባብሮ ዘመኔን ሲያጥላላው ትትናን እንድሰብክ የቸርነትህ ልክ አንደበቴን ሞላው እንዲህ ነህ ስታምን እንደ ጽሩ ይንቁ ከዝብቆ ጭቃዬ አሱባ ቆምከኝ በረኝነት አምሳ ለታመና ደራ በጎች ላይ ሾምከኝ እንዲህ ነህ ስትናፍቅ ከትንሣዬ ሐሴት ከወንድሞቼ እኩል መካፈሌን ጓግተህ በንስቶቹ በኩል ሰሜን ብታስቀድም ከሁሉ ለይተ የታመነን መካድ ምን እንኳን ሐዘኑ ምዕራፍ ባይገኝለት ደፍሬ መጣሁኝ ከበደሌ በላይ ባበዛኸው ምሬት ጌታዬ ታሪኬ ተምሮ ባስተምር ስምህን ድል ሞገስ ታጥቄ እምባ ካይን ይፈሳል ባስታወስኩት ቁጥር ይህንን ጥያቄ ልጄ ትወደኛለህ ወይ ትወደኛለህ ወይ ትወደኛለህ ወይ? እረፍት የለሽ ናፍቆት ካአይኖች ተስለው የምሬት እጆች እስኪያቅፉን ቸኩለው ካቀረቀርኩበት ባያነቃንቀኝ ጥያቄ ታምር በምን አፌ ልድፈር በአይኖች ምትሃት ልቤን ስትበረብር ድካም ስብራቴን መቻስልቻ አስለቻ አውቃለሁ ልከተል ስሻ ስከ ዳህኔ የገባኝ ትቢት እንዳዘለ የፍቅሬ ትከሻ አፌ ምን ያውቅና ልቤ ምን ያውቅና በሚያምኑት አይኖች ትጠይቀዋለህ እኔ እንደወድህስ አንተ ታውቀዋለህ። ወትሮም በቸር ልብህ ሚዛን ተሰፍሮልን እንጂ የገፋ እንዳገቱን ማን ስንዝር ሊራመድ በጥበቡ ወሰን ተማምኖ ጉልበቱን ፍቅርህ ሰፈር አልባ የጠፋሁትን በግ ቢያቆየኝ ከቤትህ ከኃጢአቴ በላይ አመመኝ ምረትህ የእርጋታ ምታት እንዳልተሰበረ እንዳልተነካ ሰው ማን በበደለ ነው ማንን የምትከሰው? አፍቃሪ ረኛዬ፣ ትሁቱ ረኛዬ፣ ማህሪ ረኛዬ፣ ታጋሹ ረኛዬ ደግ ልብህ ሲያርም የግልገሉን ክፋት በአንዲት እምባ ያጥባል የዘላለም ጥፋት የትላንቱ ብኩን የትላንቱ ትቢያ የቸርነት በትረ አንግሶ ያጀገነኝ የፍቅርህ ምስክር የምህረት ቋንቋ ደቀ ምዝሙረ ግጥሞ የተከታተላችሁትን ይመስል ነበረ። እንደወደዳችሁ ተስፋ አድርጋለሁ። ሳምንት በአዲስ ግጥም እስከምንገናኝ ድረስ ሰላም ቆዩኝ።